ኢትዮጵያና ቻይና ከግማሽ ምዕተ ዓመት በላይ ያስቆጠረ የሁለትዮሽ ግንኙነት አላቸው። ቻይና በዓለም ላይ ካላት ኤምባሲ በአዲስ አበባ የሚገኘው በአራተኛ ደረጃ ላይ ይቀመጣል። ይህ ከጊዜ ወደ ጊዜ እያደገ የመጣውን የሁለቱን ሀገራት ግንኙነት አመላካች ነው። በኢትዮጵያ የቻይና አምባሳደር ቼን ሀይ ከኢቲቪ ጋር በነበራቸው ቆይታ ግንኙነቱ በመተማመን እንዲሁም በመተባበር ላይ ያተኮረ ነው ብለዋል። ቻይናና ኢትዮጵያ ረጅም ዘመን ያስቆጠረ ግንኙነትን ያላቸው ሁለቱ ሀገራት ዲፕሎማሲያዊ ግንኙነት የጀመሩት እንደ አውሮፓውያን አቆጣጠር በ1970 ነው። ሆኖም ከዛ በፊት የቻይናው ጠቅላይ ሚኒስትር ጆን ላይ በ1964 ከልዑካን ቡድናቸው ጋር አዲስ አበባን ጎብኝተዋል። በ1971ም አፄ ኃይለሥላሴ በቻይና ጉብኝት አድርገዋል። ባለፉት 50 ዓመታት የሁለቱ ሀገራት ግንኙነት በመተማመንና በመተባበር ላይ ተመስርቶ እያደገ ነው። ሁለቱ ሀገራት ትብብር ከሚያደርጉባቸው ዘርፎች መሰረተ ልማት አንዱ ነው። አምባሳደሩ እንደሚሉት ሀገራቸው ለዘላቂ ልማት ስራዎች ስኬት የመሰረተ ልማት ግንባታ አስፈላጊ መሆኑን ትገነዘባለች ብለዋል። ሀገራቸው በዘርፉ የምታደርገው ድጋፍ ይህንን ያገናዘበ መሆኑን አመላክተዋል። ቻይና መሠረተ ልማት ለዘላቂ ልማት አስፈላጊ መሆኑን በደንብ ትረዳለች። እንደ ሀገር ለዚህ ነው የቻይና ኩባንያዎች ኢትዮጵያ ውስጥ ግንባታ እንዲያካሄዱ የምናበረታታው። ቻይና በአምራች ዘርፉ ዓለም አቀፍ መሪነት የያዘች ሀገር ነች። ቻይናውያን አምራቾችና ሥራ ፈጣሪዎች ወደ ኢትዮጵያ በመምጣት ዘርፉ ይበልጥ እንዲነቃቃ ጥረት እያደረጉ መሆኑን ተናግረዋል። በአምራች ኢንዱስትሪ ዘርፍ ኢትዮጵያ ተስፋ ሰጪ እንቅስቃሴ በማድረግ ላይ ነች። የኢትዮጵያ ታምርት ንቅናቄ መንግስት ለዘርፉ የሰጠውን ትኩረት ያሳያል። ዘርፉን ለማነቃቃት ቻይናም የበኩሏን ድጋፍ በማድረግ ላይ ነች። የቻይና ፋብሪካዎች እንዲሁም ስራ ፈጣሪዎች ወደ ኢትዮጵያ እንዲመጡ የቻይና መንግስት ያበረታታል። የአፍሪካ ሀገራት እርስ በርስ ግንኙነታቸው እንዲሳለጥ የሮድ ኤንድ ቤልት ኢኒሽቲቭ ወሳኝ ሚና መጫወቱን ጠቁመዋል። ሌላው የቤልት ኤንድ ሮድ ኢኒሺየቲቭ ነው። ይህ ፕሮጀክት የአፍሪካ ሀገራት እርስ በርሳቸው እንዲሁም ከቻይና ጋር የተሻለ ግንኙነት እንዲፈጥሩ የሚያስችል ነው። የኢትዮ ጅቡቲ የባቡር መስመር ፕሮጀክትም የዚሁ አንዱ ማሳያ ነው። በዓለም አቀፍ ሁኔታ ላይ አስተያየት የሰጡት አምባሳደር ቼን የአሜሪካን የታሪፍ ጉዳይ አስመልክቶ ጉዳዩ አግባብ ባለው መልኩ በውይይት መፈታት እንዳለበት ተናግረዋል።